ጭራሽ እኔ አብሮውላ ባላያቸው ደስ ይለኛል። ቡርኬ እና ሀይሚ አብሮውላ ባላያቸው ደስ ይለኛል። በኋላ ምንም አይነት ቪዲዮ ነው ምንም ነገር ማየት አልፈልግም ከቡርኬ ጋር ሀይሚና ቡርኬ ማለት ነው። እርግጠኛ ነኝ ግን እያልከው ያለው ነገር ታውቀዋለህ ትክክለኛ ነገር ነው እያልክ ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እየተፈጠረ ያለውን ነገር አይታችኋል ማለት ፍጹሜም ብዙ እኔ ላይ ለመዛት ብቻ ብዙ ነገር ለማድረግ እየሞከረ ነው። የሚሆነውን እናያለን ምናምን እና ትላንትና እንዳያችሁት ነው ያው ቪዲዮ ላይ ማለት ማየው ማዛቻዎችን እየዛተብኝ እኔን ለማስፈራራት ብዙ ነገር ሊደርስብ ይችላል ምናምን፣ የሚደርስብን ነገር መቆም የምትቆጣጠረው አንተ ከሆነ እስቲ እናያለን መጨረሻው ምናምን ብሎኛል። እኔ ግን ምንም ቢመጣ ምንም ቢመጣ ሀይሚን ከማግኘት ወደ ኋላ አልልም እና ብቻ በጣም በጣም ዛሬ ለምዝጋና ነው የመጣሁት፣ ከየትኛውም ጊዜ በላይ ማለት እኔን በውስጥ እያወራችሁኝ ያላችሁ አላችሁ። እሷን ለማግኘት እሷን ለማገናኘት እሷን አግኛት፣ ታገኛታለህ፣ ደግሞ ተስፋ አትቁረጥ፣ አንተ ትገባታለህ አለ ለሷ ማለት ታገኛታለህ፣ ተስፋት ትኩረት አትቁረጥ፣ ከጎን ህነን ለየትኛውም ነገር እንረዳሃለን፣ እናግዛሃለን ላላችሁኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም የፍፄን ስልክ እየሰጠሽኛ አንድ ታለሽ። በጣም በጣም ነው ማመስገን ምፈልገው አንቺን እግዚአብሔር ያክብርልኝ። ስም መጥቀስ ምናምን አልፈልግም፣ ያስፈላጊ አይደለም ነገር ግን በጣም ቴንክ ዩ፣ በጣም ነው የማመሰግነው። እና እሷን ታገኛታለ ተስፋ አትቁረጥ፣ ትገባታለ ለሷ እያላችሁ በጣም የምታበረታቱኛላችሁ እግዚአብሔር ያክብርልኝ። እና ዛሬ ከየትኛውም ጊዜ በላይ የመጣሁት እናንተን ለማመስገን ነው። በውስጥ የምታወሩኝ ያላችሁ አይዞ በርታ። ፍቅር ከባድ ነገር ነው። ፍቅር በጣም ከባድ ነገር ነው። ማለት ሰው እንዲህ ሊረደው አይችልም። ያፈቀረ ሰው ካልሆነ፣ በፍቅር የተጎዳ ሰው ካልሆነ የፍቅርን ስሜት ሊረደው አይችልም። ሰው እያላችሁ ብዙ ብዙ እኔን ለማበርታት ለማገዝ የምትሞክሩ አላችሁ እና በጣም ነው የማመሰግነው እናንተን እግዚአብሔር ያክብርልኝ እና ደግሞ ሀይሚን ካሁን በኋላ ከብሩኬ ጋር ቪዲዮ እየሰራች ማየት አልፈልግም። ካሁን በኋላ ቪዲዮ እየሰራች ከሱ ጋር ማየት አልፈልግም። ሀይሚ የማንም የማንም አትሆንም፣ የኔ ነው የምትሆነው። እጄ ላይ ያስገባታለሁ። ሀይሚ ሀይሚን እጄ ላይ ያስገባታለሁ። የራሴ የግል ያደርጋታለሁ። አሁንም ቢሆን ምነግራችሁ ያንን ነው እና ከብሩኬ ጋር ቪዲዮ እየሰራች ማየት አልፈልግም። እያየው ነው አንዳንድ አንድ ቪዲዮዎችን ከሱ ጋር የምታደርጋቸውን ነገሮች፣ እኔ ግን በዛ ጥሩ ስሜት ሊሰማኝ አይችልም። ምክንያቱም ማየው እማየው ቪዲዮዎች እየለቀቁ ነው። እኔ በዛ በጣም በጣም ነው ስሜታዊ መሆነው በማየው ነገር። ሃይሚን ደግሞ አገኛታለሁ። አሁንም ቢሆን የምነግራችሁ ነገር ሃይሚን አገኛታለሁ፣ ነግራታለሁ። ሃይሚን ደግሞ እስካገኝና እስክነግራት ድረስ የትኛውም ነገር የትኛውም ነገር ቢደርስብኝ እንደምቀበል ነው የምነግራችሁ። ምንም ነገር ማለት ነው፣ ምንም ነገር። ብዙ ነገር ደርሶብኛል ከዚህ በፊትም እንዳያችሁት። እሷን ለማግኘት ብዙ ነገር እያረኩ ነው። እና አሁንም ቢሆን ፈጣሪ ከኔ ጋር ነው። እና ከኔ ጎን ሆናችሁ እኔን በርታ፣ ታገኛታለ እያላችሁ በውስጥ ለምታወሩኝ በጣም በጣም ትልቅ ምስጋናዬን ለማቅረብ ፈልጋለሁ። በጣም ነው የማመሰግነው። እና ሃይሚን አሁንም ቢሆን የምነግራችሁ ነገር የግል ያደርጋታለሁ። ቪዲዮ ደግሞ ድጋሚ ማየት አልፈልግም። ቪዲዮ ከብሩኬ ጋር ድጋሚ ማለት ነው። ድጋሚ ቪዲዮ ብትለቅ በቃ እኔ የማይሆን ውሳኔ ልወስን እንችላለሁ፣ ህይወቴ ላይ። ከዚህ በፊት ነግሬያችኋለሁ ራሴን ማጥፋት ሁላ ልችል እችላለሁ እያልኳችሁ ነው በሀይሚ ምክንያት ራሴን ላጠፋ እችላለሁ እንዲህ ህይወት ምንድን ነው ፍቅር ነው እኮ ፍቅር ነው ያንን ደግሞ የምታውቁት ጥቂት ሰዎች ናችሁ ያፈቀራችሁ ስለ ፍቅር የሚገባችሁ ናችሁ ይህንን ነገር የምታውቁት እና አሁንም ቢሆን የምነግራችሁ ነገር ሀይሚን አገኛታለሁ ሀይሚን የራሴ አረጋታለሁ መቼም ደግሞ ተስፋ አልቆርጥም መቼም ተስፋ አልቆርጥም እሷን ከመፈለግ እና ደግሞ አገኛታለው። ብቻ ታገኛታለ። ተስፋ ትኩረት ምናምን ለምትሉኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ በጣም ታንኪው እግዚአብሔር ታንኪው በጣም እና ቤተሰብ ዛሬ ፍፄን ጠርቻለሁ። ለአንዴና ለመጨረሻ ጊዜ ላገኘው ጠርቻለሁ ማለት የሚከሰተውን ነገር እና እና ያለ ምናም ብሎ በጣም ዝቶብኝ ነው የሄደው ትላንትና እንዳያችሁት። እና ግን ያ ምንም አይደለም ለኔ ማለት ዛሬ ጠራውት ፍፄን ከቡርኬ ጋር ምንም አይነት ቪዲዮ ምንም አይነት ነገር እንድታደርግ አልፈልግም፣ ሃይሚ ያንን ለቡርኬ ሄደ። ቡርኬ ጓደኛ ነው። ቡርኬ ስለ ቡርኬ ማታቀው ነገር የለም። ባጭሩ አብሮ አደግህ ሃይሚን ቢሆን እንደዛው ታቃታለ። እና ሄደ እንድትነግረው ለቡርኬ ሄደ እንድታስረዳልኝ ፍፄ ፍ ለዛን ፍፄን ፍጼናውን እየመጣ ነው። ደውየላታለው ብቻ ጓያ ለኔ ያወራኝ ብቻ አላቅም። ምን ምን እንዳሰባ አላቅም። ግን የትኛውንም ነገር ቢያስብ ለኔ ምንም አይደለም። ምክንያቱም እኔ ይህንን ሁሉ ነገር እያደረግኩ ያለሁት ሃይሚን ለማግኘት ነው እና ዛሬ የመጣሁበት ምክንያት ፍፄን ጠርቼ የትኛውንም አይነት ምንም አይነት ቪዲዮ እንዲሰሩ አልፈልግም፣ እነ ቡርኬ ለቡርኬ እንድትነግረው ነው። በቃ የምፈልገው ማለት አሁን ጠርቼዋለሁ፣ እየመጣ ነው። ነግሬዋለሁ፣ ያለው ያለውን ነገር በስልክ አውርቼዋለሁ። ፈልጌያለሁ ከቻልክ አንዴና እልኝ ፈልጌያለሁ። በጣም ጓያለን ያወራኝ ብቻ እኔ አረለም ጓያ ያለ ምንም በቃ ብያቸዋለሁ። እኔ ምንም ማንም ደግሞ ምንም አያመጣብኝም። ግልጹ ልንገራችሁ በሀይሚ ምክንያት ምንም ማንም ምንም አያመጣብኝም። ጠርቸዋለሁ ብቻ የሚከሰተውን ነገር አብረን እናያለን። ያለን ለፍፄ እነግረዋለሁ። ዛሬ ያለውን ነገር እንዳለ ነግሩአለሁ። ምንም አይነት ቪዲዮም ሆነ ምንም አይነት ነገር ጭራሽ፣ እኔ አብረውላ ባላያቸው ደስ ይለኛል። ቡርኬና አይሚ አብረውላ ባላያቸው ደስ ይለኛል። ብቻ ያው ጠርቻዋለሁ፣ እየመጣ ነው። ትንሽ እንጠብቀው። ምን ነበር የጠራች ፍፄ ዛሬ ለአንዴና ለመጨረሻ ጊዜ ልነግረን የጠራው ማለት በጣም ትናንትና እየዛት ክብሉ ምንድን ነው የምትነግረኝ? ላንዴና ምክንያት ጊዜ ስራ አለብን፣ ስራ ልንሰራ ነው። ሰማኛኔ ነው በጣም ሸልለ የሚከሰተውን ነገር እናያለን ምናምን ምናምን ብለህ ነው የሄድከው እኮ ምንድን ነው የፈለከው አሁን የፈለኩት ይወል ዋነኛ የጠራሁበት ምክንያት ለቡሩኬ ከአሁን በኋላ ከአሁን በኋላ ከአይሚ ጋር የትኛውም አይነት ቪዲዮም ሆነ ምንም ነገር ብቻ እንዳያረጉ እንድትነግረው ነው የጠራሁት ማለት ምን ማለት አለው ጓደኛህ ነው ምን እያልክ ነው እያልክ ያለው ነገር ግን ታውቃለህ አሁን ሌላ ነገር ነው የፈለከው ነው ምንም ነገር አልፈለኩኝ ትክክለኛ ነገር ነው ያወራሁት ለብሩኬ ጓደኛህ ነው። ሄደ ምንም አይነት ቪዲዮም ሆነ አንተ ግን እያልክ ያለው ነገር ታውቃለህ። በቃ ሰምተኸኛል። ይህን ልነግር ነው የጠራው። እኔ ባጭሩ ቪዲዮ፣ በቃ ቪዲዮ ምናምን እንዲሰሩ እኔ ብዙ የሚያበረታቱኝ ሰዎች አሉ። የሚያበረታቱኝ ቤተሰቦች አሉኝ፣ በርታ ታገኛታል እያሉ የሚያግዙኝ ሰዎች አሉ፣ እና ያንን ልነግርህን የጠራኸው ፍፄ። ከአሁን በኋላ ምንም አይነት ቪዲዮ ነው ምንም ነገር ማየት አልፈልግም ከቡርኬ ጋር የሚና ቡርኬን ማለት ነው። እርግጠኛ ነህ ግን? እያልክ ያለውን ነገር ታውቀዋለህ? ትክክለኛ ነገር ነው እያልክ ወይኔ እንዴት ይመታኛል? እንዴት ይመታኛል? ዳጋ ሄዷል። እሱ ተረጋጋ ያለው ቢያንስ እስኪመታን ድረስ ተጠብቃለህ እንዴ? አንተ የምትናገረው ነገር እኮ ያስገድልሃል። ምንድነው የሚያስገድለኝ? እንዴት ነው ለፍጹሜ እንደዚህ የምትለው? ሲጀመር ምን አይነት ጥያቄ ነው? ሲጀመር እንዴት ነው ብሩክ ከሀይሚ ጋር ቪዲዮ የማይሰራው? አንተ ስላልክ የሚሆን እና የማይሆን ነገር አለ እንዴ? በቃ እኔ እነሱ እያደረጉ ባሉት ነገር ትክክል ሆኖ አልታየኝም። አንተ ካልታየህ ነው ማለት። የልብ የልብ የሚሰጥ ሰው እኮ አያስፈልገውም ፍቅር ነው። አረ እንደዚህ ጋር እና ፍቅር እንደዚህ ምንድን ነው መቶኝ እስኪ ድረስ እንዴት ዝም ትላላችሁ? እና አሁንም ቢሆን እንደዚህ አይነት ነገር እየተደረገ ያለው እኔ ላይ ስማኝ፣ ስማኝ አዳንጠኝ አገኛታለሁ ሀይሚን። ገና ተስፋ ነው አይደል? አገኛታለሁ። ይሄ ሁሉ ነገር እየተደረገ ያለው እንዳላገኛት ነው አይደል? ሀይሚን ደግሞ አገኛታለሁ። አሁንም ቢሆን ተስፋ አልቆርጥም። አንድ ነገር ልንገርህ፣ አታገኛትም። በቃ ለቀስ ብላ። እንዴት ዝም ትላላችሁ እናንተ? እኔ እኮ አንድ ነገር ነው የጠየኩት። አንድ ነገር ነው የጠየኩት። ዜና አንድ ነገር ነው የጠየኩት። ለሰው ክብር ስላልን ነው። ትናንትና ነግረህናል አይደለ? ትናንትና እኮ አስጠንቅቀን ነግረን ነው ሲጀመር። በቃ ነገር ነህ አይደል? ድጋሚ ዛሬ እንደዚህ ደውለህ ሁላ ፎክረህ መምጣት አልነበረብህም። አለቀ። እኔ ሰው እንዴት መጥቶኝ እሄዳለህ? እንዴት መጥቶኝ እሄዳለህ? እና ቢመታስ ምን ከእሱ ጋር አንድ ነገር ንገርልኝ ያልኩት፣ በቃ ለብሩኬ እንን ነገር ብቻ ንገርልኝ ያልኩት አይደል? ምን ቪዲዮ የሚሆነው ምንም ነገር፣ አሁንም ቢሆን አይነግረው። ቢነግረውም አንተ ስለአልኩህ አይደለም። ብሩኬ ጋር ሄደህ ፊት ለፊት እሱን እኮ እንዲያገናኘኝ ነው ፍፄን፣ እያወራሁት ያለሁት አገኘዋለሁ። እሱንም አገኘዋለሁ፣ አገኘዋለሁ። ግልጹን ግን እንደዚህ የልብ የልብ ማን የልብ ቢሆን ነገር መቶኝ ሄደህ አይደል። እኔ እና ፍሴ ደግሞ በምንገናኘው መንገድ እንገናኛለን ከፍሴ ጋር አይሚን ብቻ ላግኛት። እኔ ከማንም መጣላት ምንም አይደለም ለኔ። ፍፄን ደግሞ ተስፋ ማለት አንተ ነው። አይሚን ግን ታውቃታለህ። እሪጉ ግሬግ በይሱ ነው። በፎቶ የምታያት ልጅ እንዴት ነው አንተ? አፈቀርካት መፍትህ ነው ግን ማግኘት አትችልም። እሄ አንድ ወሬ ልንገር፣ ሄና አንድ ነገር፣ ጸበል ግባ። ፍቅር አይደለም እንደዚህ አይነት ነገር ሚዲያ ላይ በቃ አይምጣ ካሁን በኋላ ነገር ይፈጠራል። እና ግን ፉከራ ብቻ እስቲ ተግባር አድርጋ አንድ ነገር ካሜራም ላይ ሆነ ምንም ላይ ሆነ፣ እኔ እስካሁን አላገኘሁም። እስከዛሬ ታጀራ ከማ ግን ማን የልብ ልብ ቢሰጥ ነው እንደዚህ አቶ ሞልተ ሁለተኛ ቪዲዮ አልፈልግም ምናምን። እኔ ማንም የልቤ ልብ የሰጠኝ የለም። ፍቅር ነው እዚህ ጋር። ወደድኳት አፈቀርኳት ነው ያልኩት። ማንም ደሞ አያስቆመኝም በዛ። አሁንም ቢሆን የምነግርህ ነገር ያ ነው። ፍቅር ነው፣ መውደድ ነው። ትንሽ ቆይ። እኔ ሀይሚ መርጫ አይደለም፣ አንተ ቲክቶክ ቪዲዮ ስለሰራህ ፎቶ አለጠፍክ ምን ምን ስላልክ፣ አፈቅራታለሁ ስላልክ እኔ ወደ ሶሻል ሚዲያ የመጣሁት አሁንም ቢሆን ሰው እንዲያቅልኝ ምናምን አይደለም። አዳምጠኝና አዳምጠኝ ያን አይደለም፣ ፈልገው ያን አይደለም። አይ ምን አሁንም ቢሆን አገኛታለሁ ነው እያልኩ ያለሁት። መሰማት መፈመስ ፈልገህ ነው? ኧረ በየሱስ፣ ይሄን አድርቀት ለምን ሄዳለሁ? ምን ያስኬደኛል? ይሄን አድርቀት ለመፈመስ ምናምን ከሆነ ፍቅር ነው የምን ፍቅር ነው። እኔ በጣም ነው የማፈቅራት። እርግጠኛ ነኝ ማርያም አረ ከዚህ ጋር ማውራት ያስፈልግም በል ምን ጤ ጸበል ገባው ተረጭ ምናምን አረ እኔ አልታመምኩም የእናት ስነ ስርዓትን ያዝ በእናት ስነ ስርዓትን ያዝ እኔ አልታመምኩም እንደዚህ አትበለኝና እንደዚህ አትበለኝ እንዴ አክብረን ነው የመጣነው ፍፄኑ የሆነበት እየሄድኩ አይደውለው እሱ በማገኝበት መንገድ አገኘዋለሁ። እኔ እሱ በምታገኝበት ከዚህ በላይ ምንም የሚፈጠር ነገር የለም። ምንም የሚፈጠር እኔ ግን ምንም ተፈጥሮ ሀይሚን ብቻ አንድ አድርጎ እንደማቋሳየ መታኝ እኮ መታኝ እኮ። ከዚህ ይችላል በቃ፣ ምን የሚፈጠር እኮ መቼ? አሁንም ቢሆን ምነግራችሁ ነገር እኔ አይደለም ድብድብ፣ ምንም ሊከሰት ይችላል፣ ህይወቴ ላይ ሁላ ህይወቴ ላይ አገኘዋለሁ። ውስጥ ያለችው ሌላ ችግር አለብህ እ? አንዳች ነገር ያገኘህ ምን ልታረጋት ነው? ቢታገኛ በቃ ነግራት አለው ነው እንደማፈቅራት እንደምውዳት ነገር ነግራት አለው ብትለው ምን ምን አትለኝም እንደዛ አ ነው ነገር ሌላ አጉል ነገር አትፈጠርም። በቃ ከቻልክ በቃ ምንም ነገር ካሁን በኋላ ያው ሌላ ምንም ነገር ሊፈጠር ይችላል። ይፈጠርም ሰምተኛ ላርን በቃ ይፈጠር ወይኔ ወይኔ